እኔ እኮ በጣም ብዙ ብዙ ብዙ ነገር አመልጦኛል። ከምር ብዙ ነገር አመልጦኛል። ወይ ፈኪና ሀሞ መቼ ነው የታረቁ? እኔ የት ነበር የት ነበር ቤተሰብ በሰውም ልብስ እየመረጣቸው አሪፍ አሪፍ ሹፌን አለላችሁ። በመጀመሪያ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ በርቃ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከነገ አልሐምዱሊላህ ሌላ ልሐምዱ ሁሉም ሰላም ነው። ጉንፋን አለቀቀኝም። ያው ለድምፅ ጥራታም ሶሪ ልብስ እየመረጣችሁ አረፍ አረፍ ሽፈን አለላችሁ። በዚህ አጋጣሚ ማዘዝ የምትፈልጉ ባህር ዳር ያላችሁ ባህር ዳር ትዮብ አለችላችሁ። ከዚህም ሳውዲ ከፈለጋችሁ ሳውዲ የሚሸጡ አሉ። እኔ እንኳ መራጭ ነኝ እንጂ ሻጭ አይደለሁም፣ ገዜታ ነኝ። ግን የምትፈልጉ ባህር ዳር ትዮብ ያላችሁ ባህር ዳር ያላችሁ ባህር ዳር ትዮብ አለችላችሁ። አይሻ ማለት ነው። እየፈለጋችሁትን ምረጡ ማለት ነው የፈለጋችሁትን ምረጡ። እናን የምላችሁ አህሙና ፈኪ መቼን የታረቁ? በቃ እኔ ግን የት ነበርኩ? በቃ እኔ ችግሬ ኮ ወላሂ ዩቲዩብ ካልሰራሁኝ ለማየት ራሱ አልገባም። የሚገርም እኮ ነው፣ ለማየት ማለት ነው። ለማየት ራሱ እነዚህ ልጆች መቼ እንደታረቁ ራሱ አላየሁም። እንደተጣልቶ እንዳያቸዋቸው በባለፈው በዚህ አርጋ እንደዚህ ወጦ በዚህ ገብቶ በዚህ ወጦ እየተባባሉ ነገሩ ዩቲዩብ የሚሰሩትን እኮ ማመን ቀብሮ ነው። መቅበረሳ እንቀበራቸው ይኑሩ ይኑሩ ማመን አይቻልም። እና እንዳያቸዋቸው በባለፈው ተጣላም ብለው አሁን እንዳያቸዋቸው አበባ በአበባ ሆነው ፏ ብትን ብለው መጠዋል ማለት ነው። ፏ ብትን ብለው መጠዋል። እያያችሁ ልብሱን እንዳትረሱትም ወሬንም እያያችሁ ልብሱንም እያያ እየመረጣችሁ ማለት ነው። የሚያማምር የሚያማምር ልብስ አለላችሁ፣ ምረጡ። አገር ቤት ያላችሁም ሳውዲ ያላችሁም የሚሸጡ አሉ። አስማማችኋለሁ በኮሜንት ማለት ነው። በኮሜንት አስማማችኋለሁ። ብቻ እናንተ ይችን እኔ እፈልጋታለሁ ብላችሁ ምረጡ። ይችን ፎቶ አንሷት፣ እዚህ ላይ አሁን ስታዩ ይህንን ፎቶ ስክሪንሾት አድርጉትና ይችን እኔ ፈልጋለሁ ካላችሁ፣ ሀገር ቤት ላላችሁም አገር ቤት ያሉት እዚያ ያላችሁም እዚያ ያሉት። እኔ እንደነገርኳችሁ ሻጭ አይደለም ግን የሚሸጡ አሉ እማውቃቸው፣ በጣም እማውቃቸው ማለት ነው። እነሱን አዝዝላችኋለሁ። ምረጡ። እና እና እንግዲህ ሁለቱን ወሬን እያቀላቀሉ አንዴ ልብሱን አንዴ የዛኛውን ካደረግኩባቸው አምሶሬ ያው ወሬን እያዳመጣችሁ ልብሱንም እንድትመርጡ በማለት ነው እንድታዩ በማለት ነው ማየት ራሱ ትልቅ ነገር ነው ለምሳሌ እንደዚህ ብዙ ባየን ቁጥር ሱቅ መሄድ ብንፈልግ ያንን አለጡል ብድግ አድርገን መግዛት እንችላለን ምክንያቱም አይተነዋል አገባችሁ አይደለም ለዛም ጭምር ነው ሀምሸ የተፈረጁ እዩ እያያችው እና አህመድና ፈኪ ደግሞ ቀጣዩ ምን ይሆን ቀጣዩ ምን ይሆን? እንዳያቸኋቸው እንዲችን ፎቶ እዚህ ላይ ያደረኳትን እነሷን ብቻ ነው ያየዋትን፣ ላይ ላይ ያደረግኩትን ማለት ነው። የአህመድና የፈኪን ሌላ ውስጡን ገባ ብያ ላየትም ደግሞ ውስጡን ገባ ብያ ይቼ አምጥቼ ቪዲዮቸውን አይቼ ፈትፍትላቸዋለሁ ማለት ነው። ለዛሬ ግን መቼ እንደተታረቁ ብቻ እናንተ ንገሩ። መቼ እንደታረቁ የት እንደገባው እኮ አላውቅም። በቃ የት ነኝ ግን፣ ስንት ጊዜ የሆነ ቪዲዮ ከሰራሁ ስንት ጊዜ የሆነ ቪዲዮ ከሰራው ዩቲዩብ ከገባው ስለማየት ማለት ነው። ስንት ጊዜ የሆነኝ ብዙ ነገር እኮ ነው ያመለጠኝ። በጣም ብዙ ፍትፍታ ነው ያመለጠኝ እንጂ ብዙ ብዙ ብዙ። ወይኔ በላቸው፣ ወይኔ በላቸው ለድምፅ ጥራት አምሰሪ የኮንፋይን ይዘኛል ብያቸው። ልብሱን እንዳትረሱት እየመረጣችሁ ወደኋላ ራሱ በጣም ለየት ለየት ያሉ ድርያኖች ብትሉ ምን ብትሉ የደለ የለም። በአይነት አለላችሁ። ተፈረጁ እዩ፣ ምረጡ ማለት ነው ያምር የሻርፑ የሾርፕ ራሱ አተላለቁ ነጠላ ነው የሚመስል። ነጠላ ታውቃላችሁ፣ የሀገራችን እሱን የሚመስል ሻርፑ ራሱ ደስ ሲል እኔ ያለኝ ሶስት አራት ተዛኛው ጋር ሶስት ነው ላይ አራት አለኝ። አንደኛው በሀበሻኛው ሁለት በእንደዚህ አይነት እሱን ለብሼ ያሳያችኋለሁ። ለሰርጌ ማለት ነው ለሰርጌ ለብሼ ለሰርግ ብቻ ነው እንደሚለበስ እንዳትሉ አይደለም። ግን የዛኔ ነው የማሳያችሁ ለማለት ያለ ነው እንጂ። ለማንኛውም በአይነት በአይነት አለላቸው የምረጡ እና የዛሬ ርዕሴ እንዳያችሁት ልብሱንም እንድትመርጡ ነው። ፈኪና አህመድም አህሙ መቼ እንድታረቁ ንገሩ ለማለት ነው። መቼ እንደታረቁ ነገሩኝ። እኔ ቆይ እስቲ ቪዲዮቸውን ገብቼ አይቼ መቼ እንደታረቁ ምናምን እናንተ ካልነገራችሁኝ እኔ እነግራችኋለሁ። ድጋሚ ፍትፍትበታለሁ። ድጋሚ ቪዲዮ ሰራበታለሁ። መቼ ነው እኔ የት ነበርኩ? የት ጠፍቼ ነው ይሄ ሁሉ ነገር ሲያመልጠኝ? የት የት የት የእነ ሩታና ብረሽኑ ራሱ ይኸው ገብቼ አይቼ አላውቃቸውም። ይኸው ትናንት ፎቶ ተለጥፎ አይቼ ሰራሁኝ። ዱባይ ሄደው ብትን ሲሉ በኋላ አየሁ። ቪዲዮ ከእንትንካርኩ በኋላ እኔ ፎቶውን አይቼ ነበር የሰራሁኝ። ከፎቶው በኋላ ገብቼ ቪዲዮዋቸውን አየሁኝ። ምን አልሁኝ? አሁን ደግሞ የእነዚህን ቀጣይ ቪዲዮ ይና እነግራችኋለሁ ማለት ነው። እነግራችኋለሁ ደግሞ ለወሬ፣ ዝም በሉ፣ ዝም በሉ፣ እነግራችኋለሁ። እንዴ ስንት ነገር መለጠ መሰላችሁን? የት እንደገባሁ ነው አውቄ የት ስንት ጊዜ የሆነ ቪዲዮ ከሰራሁ ከረመዳን በፊት ይመስለኛል የረመዳን ጽዳት ምናምን ስራ ረመዳን ላይም ያው ረመዳን ስለሆነ ረመዳን ለመጾም አሁንም ስድስቷችንም ቀዷችንም ስንጾም በዛ ደግሞ ጉንፋን ያዘኝ። ብቻ አልሐምዱሊላሂ አለ ኩል ሀል ማመለከ አልሐምዱሊላሂ ከሽኩር ሁሉም ሰላም ነው። አሁን መጥቼላችኋለሁ። በቃ ትኩስ ትኩስ ነው መነግራችሁ። ያለፈ ምናምን እንደዚህ የተዘለለ አልነግራችሁም። የተዘለለ ተዘለለ መቼ ታረቆ መቼ ተጣለ። ትኩስ ትኩስ እንደምፈተፍትላችሁ ማለት ነው። ከእንግዲህ ማደቅ የለም እንግዲህ ትኩስ ትኩስ ነው። ልብስ እየመረጣችሁ እንዳትረሱት እንዳትረሱት እና በድጋሜ ማዘዝ የምትፈልጉ ካላችሁ አገር ቤት ካላችሁ፣ ባህርዳር ቲዩ ባህርዳር ቲዩ ናይታችኋታል። ከሰባ ጋር ምናምን ስትሰራ ነበረ እና አንዳንድ እቃዎችን ባህርዳርና አካባቢ አላችሁ። አሁን ሰባ እንዳያችኋት አዲስ አበባ ገብታለች። ባህርዳርና አካባቢ ያላችሁ እስከ ጎንደር ምናምን ልካለች። ባለፈው ራሱ ጎንደር የሆነ ሶፋ ምናምን እቃ የአራት መቶ ሺ ብር ነው ምናምን እያለች ልካለች እና ባህርዳርና አካባቢ ያላችሁ ልጆች ባህርዳር ቲዩብን ብታዘዟት እየፈለጋችሁትን ታደርስላችኋለች። ጅዳ ያላችሁ ደግሞ ጅዳ ያሉት ያመጡላችኋል። አንድ እኔ እንደናንተ እየመረጥ ሆነው እኔ ሻጭ አይደለሁም እንደናንተ እያየው እየተፈረጅ ነው እና ግን ደግሞ የሚሸጡ አሉ ማውቃቸው በጣም ማውቃቸው ቅርብ ታማኝ ማለት ነው ታማኝ ነጋዴዎች በጣም በጣም ከሀገር ቤትም ከዚህም አሉላችሁ። ከሀገር ቤት እንደነገርኋችሁ ባህር ዳር ቲቪ አሻ አላችላችሁ። የፈለጋችሁትን ማዘዝ ትችላላችሁ። ደስ ያላችሁን ነገር ማለት ነው እዘዙ። ታስተናግዳችኋለች። ከዚህ ያላችሁም አሉላችሁ በጣም ብዙዎች። አስፈላጊ ከሆነ ስልክ ቁጥር ኮሜንት ላይ ያስቀምጥላችኋለሁ፣ የባህር ዳር ቲቪንም ከዚህ ያሉትንም የሚሸጡትን እናንተ በብዛት የምትፈልጉ የት ያላችሁ ናችሁ? እስቲ ንገሩኝ። እኛ ቅ ቅመሞች ማመቸል እንለብሰው ነው ቢጨንቀን እኮ ነው የሀገር ሻንጣ ልብስ ሞልቶ ሞልቶ መቼ ልንለብሰው መቼ? ብቻ አልሐምዱሊላህ፣ አለኩልሀ፣ አላሁም ለከ አልሐምዱ ለከ አልሹክር። ዋናው ለሰው ልጅ ጤና ሀያታፊያ ነው፣ እንለብሰዋለን ማለት ነው። እና ውድ ቤተሰቦች በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። ዛሬ ጀላቸው የመጣሁት በዛውም ልብስ እንድታዩ ነው። በዛውም አህመዱና ፈኪ መቼ እንደታረቁ ሳይገባ ይቀርቶ ነው። አሁን አበባ ምናምን እየተሰጣጡ አበባ ሆኖ መጣውላችኋል። እንግዲህ ይቅናቸው፣ መልካም እድል ሊሆንላቸው። ደግሞ ተጣልተው በዚህ ወጡ በዚህ ገብቶ እንዳይሉ በፍቅር የሚሰሩ ያደርጋቸው። ግድ የግድ እኮ ዩቱብ ለመስራት እኮ ወላሂ የግድ በጠብ ብቻ መሆን የለበትም በፍቅርም እኮ ብዙ ነገር መሰራት ይችላል። የግድ ከሌ እንደዚህ ያረገኝ ከሌ እንደዚ ያረገችኝ ምናምን መባባል የለበት። ለማንኛውም ከጠብ ፍቅር ይሻላል እና መታረቃቸው ደግሞ በጣም ሀይር ነው። ማሻአላህ በዚው ይቀጥሉ። ሂቅ ናቸው፣ ጥሩ ስራ እንደሚሰሩም ተስፋ እናደርጋለን። እንግዲህ ተጋብተው ወልደውም ካሳዩን ከብደውም ካሳዩን እሺ ይሆንላቸው፣ ካልሆነም እስከ እዛው ድረስ ጥሩ ሽቅል ይሆንላቸው። ወዳቸው አለው ወይ ቤተሰብ። በድጋሜ ላይክ፣ ሸር፣ ሰብስክራይብ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።